የኮምቦልቻ ከተማን የኢንዱስትሪ ከተማነት ለማሳደግ ሀገር አቀፍ የኢንዱስትሪና ና የፋይናንስ ኤክስፖ ለማዘጋጀት እየሰራ መሆኑን ከተማ አስተዳደሩ አስታወቀ። ኤክስፖ የአካባቢውን ጸጋ በመጠቀም የከተማዋን የምልማት ፍላጎት ያሳድጋል ተብሏል። ተጨማሪውን ከሀይሉ መላክ እንከታተል። የሚዘጋጁ የኢንዱስትሪና ፋይናንስ ኤክስፖ ለባለሀብቱ ብቻ ሳይሆን በማህበረሰቡ ለሚነሱ የልማት ጥያቄዎች ምላሽ በመስጠት ረገድ ፋይዳቸው የጎላ ነው። ይህንንም ታሳቢ በማድረግ በኮምቦልቻ ከተማ ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ መልእክት የኢንዱስትሪና የፋይናንስ ኤክስፖ ከሚያዝያ 20 እስከ 29/2017 ዓ ም ድረስ የሚቆይ ሀገር አቀፍ ኤክስፖ ለማዘጋጀት እየተሰራ ይገኛል። የከተማዋ ከንቲባ መሐመድ አሚን የሱፍ አካባቢውን ለማስተዋወቅና ባለሀብቶችን ለማበረታታት ትልቅ አቅም ይፈጥራል ሲሉ በጋዜጣዊ መግለጫቸው አንስተዋል። ወሎ ኮምቦልቻ ኢንዱስትሪና ፋይናንስ ኤክስፖ በከተማችን ይካሄዳል። ይህ ኤክስፖ በዋነኝነት ዓላማ ያደረገው ኮምቦልቻ ከተማና እንዲሁም አካባቢው ያለውን የኢንዱስትሪ አቅም፣ የቱሪስት አቅም፣ የሎጂስቲክስ ከተማ ኢንዱስትሪና የሎጂስቲክስ ከተማ ስለሆነ ይህንን አቅሙን አንዱ ለባለ ሀብቶች ለሌሎች ባለድርሻ አካላት ማስተዋወቅ ስራ የሚሰራበት ነው። ሁለተኛ ከተማችን ላይ የውጭ ሀገርም የሀገር ውስጥ ባለ ሀብቶች ኢንቨስት እያደረጉ የተለያዩ ፋብሪካ ስራዎች እየሰሩ ያሉበት ሁኔታ አለ። ስለዚህ ይህንን አቅማቸውን ይሄ እየሰሩ ያሉትን የሚያመርቱትን ምርት ወይም የሚሰጡትን አገልግሎት ለማህበረሰቡ አጠቃላይ በሀገር አቀፍ ደረጃ ላሉት ማስተዋወቅ ግንዛቤ መስጠትና ለነዚህም አካላት የሚሆን የገበያ አቅምን መፍጠር ዓላማው ያደረገ ነው። ከዚህ የሚገኘውን ገቢ ለማህበራዊ ልማት በማዋል ህብረተሰባችን ከልማቱ ተጠቃሚ የሚሆንበትን እድል መፍጠር ነው። ለኢንዱስትሪና ኢንቨስትመንት ሰላም ወሳኝ ያሉት ከንቲባ መሀመድ አሚን ሱፍ በኤክስፖ ለሚሳተፉ አካላት ባህልና እሴትን ከማሳወቅ ባለፈም በከተማዋ ባለሀብቶች ኢንቨስት እንዲያደርጉ እድል ይፈጥራል ብለዋል። ከተለያዩ የሀገራችን ክፍል የሚመጡ ሰዎች ደግሞ የእርስ በርስ ግንኙነታችንን የበለጠ የሚያጠናክርና አንድነታችንን የወሎ አካባቢ ማህበረሰብ ምን አይነት እሴት አለው ምን አይነት ባህል አለው እና እንዲሁም እዚህ አካባቢ ጋር ምን የኢንቨስትመንት አማራጭ አለ የሚለውን ግንዛቤ ትምህርት የሚገኝበት ነው ብለን እንጠብቃለን። ከተማ አስተዳደሩም የኢንዱስትሪና ፋይናንስ ኤክስፖን ለማዘጋጀት አስፈላጊውን ቅድመ ዝግጅት አድርጓል ያሉት ከንቲባው ለባህል ሀብቶችም ምቹ ሁኔታ ይፈጥረናል ሲሉ ሀሳባቸውን ሰጥተውናል። የኢንዱስትሪና የፋይናንስ ኤክስፖ ለማዘጋጀት ከመቼውም ጊዜ በላይ ተዘጋጅተዋል። የተለያዩ ስራዎችም በአደረጃጀት ፈጥሮ እየሰራ ይገኛል። ከኢንዱስትሪና ኤክስፖ በኋላም ከተማችን ላይ ኢንቨስት ለማድረግ ለሚመጡ ባለሀብቶች አስፈላጊውን የመሬት ዝግጅት አድርገናል። ሌሎች የፋይናንስ አማራጮች እንዲሁም የኤሌክትሪክ፣ የውሃ፣ ሌሎች አማራጮች ሁሉ እየተዘጋጀ ስለሆነ ከተማችን ላይ ኢንቨስት ለሚያደረጉ ከውጭም ይሁን ለሀገር ውስጥ ባለሀብቶች ምቹ ሁኔታ የተመቻቸሙ በመሆኑ እዚህ ላይ የበለጠ ግንዛቤ ወስደው ኢንቨስት እንዲያደርጉ በድጋሚ ጥሪ እናቀርብ። በኤክስፖ የእርስ በርስ ግንኙነት የሚጠናከርበት ሲሆን ከተማ አስተዳደሩ ከማህበረሰቡ ጋር በጋራ በመሆን እንግዳ ተቀባይነቱን እንደተለመደው ያረጋግጣል ብሏል ከንቲባው በሰጡት መግለጫ